የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች የጦር ወንጀል ክስ ሊመሰረትባቸው ነው። ትባለም የአፍሪካ ሀገራት በሀገር ውስጥ ምንዛሬ እንዲገበያዩ ጥሪ ቀረበ። ኢትዮጵያ የመጀመሪያዎቹን የኢንቨስትመንት ባንኮችና የሰነድ መዋለ ነዋይ ገበያ አከናዋኝ አገኘች። ገቢዎች ግብር ከፋዮች ከሀገር እንዳይወጡ የዕግድ ትዕዛዝ አስተላለፈም።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 ግብር ከፋዮች ከአገር እንዳይወጡ የእግድ ትእዛዝ አስተላልፏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149,939,566 ብር የግብር ዕዳ ያለባቸው ግለሰቦች ከአገር እንዳይወጡ እግድ ማስተላለፉን አስታውቋል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ እንደገለጹት ከሀገር እንዳይወጡ እግር ትእዛዝ የተላለፈባቸው ስምንት ግብር ከፋዮች መሆናቸውን ገልጸዋል። በታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽን እና ዜግነት አገልግሎት ዝርዝር መተላለፉም ተገልጿል። ከዚህ በፊት በየካቲት ወር መጨረሻ ከ32 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትእዛዝ ማስተላለፉ ይታወሳል። በዚህም ከእነዚህ ውስጥ ሶስቱ የግብር ግዴታቸውን ለመክፈል ተስማምተውና የጊዜ ስምምነት በመውሰድ እዳቸውን መክፈል በመጀመራቸው እግዱ እንደተነሳ አቶ ሰውነት አየለ ገልጸውልናል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት መክፈል እንደሚገባቸውም ጥሪ አቅርበዋል። ፖሊስ ቲክቶከሮቹ በቁጥጥር ስር ስለዋሉበት ጉዳይ ተጨማሪ መረጃ ይፋ አደረገም። ሸጋው ጫኔ ያንን ላይ መሐመድ ሀምዛ ያሲን፣ አቤነዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ግለሰቦች በቂርቆስ ክፍለ ከተማ ወረዳ አስር ልዩ ቦታው ደብረ ወርቅ ንጽ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣን የቀድሞ የደንብ ልብስ የሚመስል በማሰፋት በጎዳና ንግድ ላይ የሚተዳደሩትን ግለሰቦች ንብረት መበተንና በመደብደብ የቢሮውን ገጽታ በሚያቋሽሽ መልኩም የአሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸውን ተከትሎ በቀረበባቸው አቤቱታ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ በተቋሙና በሰራተኞቹ ላይ እንዲሁም በሕዝብ ዘንድ አሉታዊ ስሜት እንዲፈጠር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በሕግ የሚያስጠይቅ በመሆኑ በቁጥጥር ስር መዋላቸውንም ፖሊስ ጨምሮ ገልጿል። ሐሰተኛ መረጃ ማሰራጨት በሕግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦችም ከዚህ ከሕገወጥ ድርጊታቸው ሊታቀቡ እንደሚገባ የአዲስ አበባ ፖሊስ አሳስበዋል። የኢትዮጵያና የኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች የጦር ወንጀል ክስ ሊመሰረትባቸው ነው ተባለም። ክሱን እንዲመሰረት የጠየቁት የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና የትግራይ ተወላጆች የሆኑ ግለሰቦች ናቸው። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረዳት ሰራተኛን ጨምሮ ስምንት የትግራይ ተወላጆች 12 የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል በማለት ለጀርመን አቃቢ ሕግ አቤቱታ አቅርበዋል። የወንጀሎቹ ሰለባና ወንጀሎቹ ሲፈጸሙ እማኝ የነበሩት አቤቱታ አቅራቢዎቹም የጀርመን ፌዴራል አቃቢ ሕግ በወንጀሎቹ ላይ የምርመራ መዝገብ እንዲከፍትና በአገሪቱ ፍርድ ቤት ክስ እንዲመሰረት ጠይቀዋል። ግለሰቦቹ አቤቱታውን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎች ድርጅቶች እና የህግ ባለሙያዎች ድጋፍ ነው። የጀርመን አቃቢ ህግ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን አለው። አቦል ዜና ክሱ እንዲ መሠረት የጠየቁት የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊ ተብሎ የተጠቀሱት ግለሰብ ማንነትና 12ቱ የኢትዮጵያና የኤርትራ ባለሥልጣናትና የጦር ኃላፊዎች ማንነት በዘገባው አለመጠቀሱን ተመልክቷል። ኢትዮጵያ የመጀመሪያዎቹን የኢንቨስትመንት ባንኮች እና የሰነድ መዋለ ነዋያ ገበያ አከናዋኝ አገኘች የኢትዮጵያ ካፒታል ገበያ ባለሥልጣን ለአምስት አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪ ፍቃድ መስጠቱን አስታውቋል ይህ ውሳኔ በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንኮች እና የሰነድ መዋለ ነዋያ ገበያ አከናዋኝ ፍቃድ የተሰጠበት እንዲሁም አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከአራት ወደ ዘጠኝ ከፍ ያደረገበት ነው ፍቃድ የተሰጣቸው ድርጅቶች ሲቢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋግን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ኢንቨስትመንት ባንክ፣ ኢትዮ ፊዴሊቲ ሴኪሪቲስ አክሲዮን ማህበር የሰነድ መዋለ ንዋይ ገበያ አከናዋኝ፣ ኤች ኤስ ቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነድ መዋለ ንዋይ ኢንቨስትመንት አማካሪ ኢኩዥን የሰነድ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነድ መዋለ ንዋይ ኢንቨስትመንት አማካሪ መሆናቸው ተጠቁሟል። ይህ ታሪካዊ ክስተት የኢትዮጵያን የፋይናንስ ገበያ ለማሳደግ እና ለኢንቨስትመንት እድሎች መስፋፋት ትልቅ አስተዋጽኦ እንደሚኖረው ተገልጿል። የሱዳን ጦር በካርቱም የፕሬዝዳንቱን መቀመጫ መያዙ ተገለጸም። የሱዳን ብሔራዊ ጦር የፈጥኖ ድራሽ ኃይል ታጣቂዎችን በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዚዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ድራሽ ኃይሉ ከሁለት ዓመታት በፊት የሱዳንን ጦር በማስለቀቅ የፕሬዚዳንቱ መቀመጫ በእጁ አስገብቶ መቆየቱ ይታወሳል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩ በኋላም ፎቶዎችን በመነሳት በማህበራዊ ድረገጾች ላይ አጋርተዋል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሹ ኃይሎች ኃላፊዎች እስካሁን የተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በርካታ ቦታዎችን እየለቀቀ እንደሆነ እየተሰማ ነው። ባለፉት ሁለት ዓመታት የሱዳን እርስ በርስ ጦርነት ከ20 ሺህ በላይ ዜጎችን ህይወት ሲቀጥፍ 14 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል ሲል የዘገበው የአናዱሉ ነው። የአፍሪካ ሀገራት በአገር ውስጥ ምንዛሬ እንዲገበያዩ ጥሪ ቀረበ። በ57ኛው የአፍሪካ የገንዘብ እቅድና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተሳተፉ ባለሙያዎች የአፍሪካ መንግስታት የንግድና ሌሎች ግብይቶችን በሀገር ውስጥ ምንዛሬዎች ለመፍታት አማራጮችን እንዲፈልጉ አሳስበዋል። የሀገር ውስጥ ምንዛሪ ፋይናንስን ማስቀደም የአፍሪካን ኢኮኖሚ ከውጭ ጥገኝነት ለመጠበቅና የበለጠ ጠንካራ ፋይናንሻል ስነ ምህዳር ለመፍጠር ንቁ እርምጃ ነው ሲሉ የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን ዋና ኢኮኖሚስት አናን ሞሪስ በስብሰባው ተናግረዋል። ሌላው በአፍሪካ ልማት ላይ ለውጥ የሚያመጣው የፓን አፍሪካ የክፍያ ስርዓት እድገት ሲሆን፣ ይህም በአገር ውስጥ ምንዛሪዎች መገበያት ያስችላል ያሉት ሞሪስ አፍሪካ በዩናይትድ ስቴትስ ዶላር ላይ ከፍተኛ ጥገኛ መሆኗ ኢኮኖሚያዊ ተጋላጭነትን እንዳስከተለ ተናግረዋል። የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ ሙላኩ ደስታም አፍሪካ የምትገበያይበት እንደ ዩናይትድ ስቴትስ ዶላር አጉሪቱን በዓመት 5 ቢሊዮን ዶላር ያስወጣል። አንድ የአፍሪካ መገበያያ ገንዘብ ንግድን ለማሳደግ በአፍሪካ ሕብረት አባላት መካከል ያለውን የኢኮኖሚ ትብብር ለማሳደግ እና በአህጉሪቱ ፈጣን እድገትን እንደሚያበረታታ ሺንዋ ዘግቧል። የግብይት ወጪዎችን ለመቆጠብ ትልቅ እድሎች እንዳሉ እና የአፍሪካ ኩባንያዎችን የበለጡ ተወዳዳሪ ብሎም እርስ በርስ ለመገበያየት ያስችላለም ተብሏል። ለበርካታ አስርት ዓመታት የአፍሪካ መንግስታት በአህጉሪቱ ውስጥም ሆነ ከዓለም አቀፍ አጋሮች ጋር በውጭ ምንዛሪዎች ማለትም በዩናይትድ ስቴትስ ዶላር፣ በዩሮ እና በመጠኑም ቢሆን የእንግሊዝ ፓውንድ ይገበያያሉ። የጥገኝነት ታሪካዊ የኢኮኖሚ ትስስር ከቅኝ ግዛት በኋላ የባንክ ተቋማትና የዓለም አቀፍ የንግድ ዘይቤዎች ውጤት ነው። የአፍሪካ ጉራዊ ነጻ የንግድ ቀጠና ሴክሬታሪያት ዋና ጸሐፊ ዋምከሌ ሜኔ አፍሪካ ከወዲሁ ወደ አንድ ገንዘብ የተሸጋገረች ትገኛለች ብለዋል። ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ ሰፊ ጥቃት መጀመሯ ተሰማ። ሩሲያ በሰው አልባ አውሮፕላኖች በዩክሬን የኃይል ማመንጫዎች ላይ ሰፊ የሆነ ጥቃት ከፍታለች። በኬቭ እና ዛፖርዚያ ከተሞች በሚገኙ መሠረተ ልማቶች ላይ 18 ፍንዳታዎች የተከሰቱ ሲሆን የኤሌክትሪክ አገልግሎት መቋረጡም ተዘግቧል። ምንም እንኳን ቭላዲሚር ፑቲን የዩክሬን ኃይል ማመንጫዎችን እንደማያጠቁ ከዶናልድ ትራምፕ ጋር ስምምነት ላይ ቢደርሱም የዩክሬን ሩሲያ የጋዛ ምርቷን ለአውሮፓ ገበያ የምታቀርብበትንና በከርሰግ ግዛት በኩል የሚገኘው ቱቦ ላይ ጥቃት በመፈጸሟ ነው ጥቃቱ የተፈጸመው ብሏል ዘገባው።